ሕዳሴ ግድብ በመሰራቱ እኛ ደስ የምለን ነው። ድሮ ምንም ሳይሰራ ብዙ ውጣውረድ ውስጥ አልፎ አሁን በእኛ ዘመን በእኛ ትውልድ ይሄ መድረሱ ትልቅ ነገር ነው። ጄኔሬሽኑ ደግሞ ይሄንን በዝም ብሎ የመጣ አደለም። ይህን ማንከባከብ ግዴታ አለበት የምል ሀሳብ ለማስተላልፈል የአንድነታችን ማሳያ የሁላችን ቤት የሆነውን የህዳሴ ግድባችን የዲፕሎማሲያችን ጥግ የደረሰበትን የሚያሳይ ከዛም ባሻገር ደግሞ የህዳሴ ግድባችን አሁን የሀገራችንን ሰላም ከማረጋገጥ አንጻር፣ ኢኮኖሚውን ከማሳደግ አንጻር ትልቅ ሚና ያለው በመሆኑ ለዚህ ድጋፍ ልንሰጥ ነው የዛሬው የስፖርት ውድድሮች። ያው እንደሚታወቀው የህዳሴ ግድባችን በብሔር ብሔረሰቦች ላብ፣ ጉልበት፣ እውቀት የተሰራ የአንድነት ፕሮጀክት ነውና ይህንን የህዳሴ ግድብ አሁን ከደረሰበት እንዳደረስ ነው ሁሉ እስከ ፍጻሜው ድረስ ከጎኑ መሆናችንን ግምት ውስጥ አስገብተን አለኝታነታችንን ለመግለጽ ነው ማለት ነው። ህዳሴ ግድባችን ከምን ተነፈሰው አየር ያልተናነሰ እሹ ነው በዚህ ሰዓት። ስለዚህ ይሄ በመሆኑ ህዳሴ ግድቡ በዚህ ደረጃ መድረሱ ለሁላችንም ስኬት ነው። በተለይ ለኛ ለወጣቶች ቦንድ ገዝተን እዚህ ስላደረስን ልዩ ኩራት ደስታ ይሰማናል። ነገ ደግሞ ብዙ የሚቀሩን ብዙ አባዮችን እንገነባለን እና በአሁን ባለን ጥሩ ነው። እዚህ ደርሰናል። አንድነትን ያሳየንበት፣ መቻቻልን ያሳየንበት ያለ ብሔር ያለ ጎሳ ያለ ጎጥ ልዩነት የሰራነው ህዳሴ ግድባችን ነው። ነገም በተመሳሳይ ደግሞ በርካታ አስር ሀያ ህዳሴዎችን ሰርተን ይህ ትውልድ ያሳያል ብዬ እምነት አለኝ።